አንቺ እናስቀድስ እኮ አይደለም እያልሽኝ ያለሽ እ አብረን ሻወር እንውሰድ እኮ ነው እያልሽኝ ያለሽ። ለዚውም ቤተሰቦችሽ ቤተሰቦችሽ ቤት ውስጥ እንዴት ነው ከአንቺ ጋር ሻወር መወስደው? ሻወር እንውሰድ ማለት እኮ ሴክስ እናድርግ እያልሽኝ እኮ ነው በግልጽ። እንዴ ሻወር ስንወስድ ምንም ነገር አይፈጠርም እንዴ? ያማታል እንዴ? እኔ ስሜቴን መቆጣጠር ካልቻልኩስ? ሻወር እንውሰድ ትለኛለች። ወንድና ሴት ሆነን አብረን ሻወር ቤት ውስጥ ገብተን ምናምን ነገር ምንድን ነው ልናደርግ የምንችለው? አዝም ብለን ሻወር ወዘን ምናምን እንደዚህ እንደዚህ አሽቸሽ ምናምን ነገር እንደወጣ ነው ይመስፈል። ሰላም ሰላም፣ እንዴት ናችሁ ፋሚሊ? እኔ በጣም ደህና ነኝ። ጠፍተናል። አዎ በዚህ ሳምንት ቪዲዮ አልለቀቅንም፣ ምናምን ትንሽ አልተመቸንም ነበር። እናም ቪዲዮችን እየተመታ ነው ምንም ቪው ምናምን የለውም እና ሰብስክራይብም አድርጉ፣ ሼርም አድርጉልን እና ዛሬ ሚኪን ጠርቼዋለሁ እና ቤት ነው የጠራሁት እኛ ቤት ነው የጠራሁት ከዚህ በፊት ምናምን መጥቶ አያውቅም ቤት ለመጀመሪያ ጊዜ ነው የጠራሁት ዛሬ እና ትንሽም ደንግጦ ምናምን ሊሆን ይችላል እንዴት ቤት ድረስ ጠራችሁ ምናምን ብሎ እናም ዛሬ የምፈልገውን ነገር እንዲያደርግልኝ እፈልጋለሁ ዛሬ አብረን ሻወር እንውሰድ ምናምን እለዋለሁ እና ሊደብረው ይችላል፣ ግን የእኔ ፍላጎትም ማክበር አለበት እሱም። እና የመጣ ነው ደውዬለት ነበር። አሁን አብረን እንጠብቀው ፋሚሊ። ትንሽ ግን ፈርቻለሁ እንዳይመታኝ ብቻ። እንጠብቀው ፋሚሊ አብረን

እግዚአብሔርን አላየሁትም ነበር። ሰላም ሰላም ፋሚሊዎች፣ እንዴት ናችሁ? ደህና ናችሁ ወይ? ጠፍተናል አይደለ? ታጋፍጠኛለች እዚህ እያመጠች እና ጠፍተናል። ሰሞኑን በጣም ጠፍተናል ምናምን በጣም ይቅርታ። ያው ትንሽ አልተመቻቸለንም፣ አልተመቸንም ነበር ለዛ ነው የጠፋ ነው። ሁላችሁንም በጣም ይቅርታ ማለት እወዳለሁ። እኔም በጣም በጣም እና ያው ትንሽ ሁኔታዎች አልተመቻቹልኝም ነበር ስራም ነበረኝ ምናምን ለዛ ነው አንዳንድ ነገሮች ነበሩ ባለፈውም ነግሬያችሁ ነበር እና ለዛም በዛ ምክንያት ነው የጠፋውትኝ ያው ከዚህ በኋላ ግን ቆንጆ ቆንጆ ነገር ይዘንላችሁ እንመጣለን አንቺ ላይ ምንድን ያነገርሽኝ ግን ካሜራ እንዳለ ምናምን ነገር ሰላም ቪዲዮ እንሰራለን ተባብለናል ይዛ ታዲያ ጠፍተናል ምናምን ቢሳስር እሺ ይሳውም እንደዛ ከሆነሽ እና ቤተሰቦች ደና ናችሁ ወይ? እንዴት ናችሁ? ደና ናችሁ ወይ? እኔ ግን ሰላም አትለኝም፣ ደና ነሽ ይልኛል። ምንድን ነው ደና ነኝ እግዚአብሔር ይመስገን። ዛሬ ቤታችሁ በጣም ነው ነው የሚያምሩ

አሜን ስሜቱ ከባድ ነው፣ ነገር ግን በጣም ፈርቻለሁ። አባቴ ከመጣ አይ ቡና እንኳን አፍርተሽ ብጠብቅኝ ምን አለበት? እስኪ ቡና እንኳን ብታፈይ ምን አለበት?

የምር አምሮብሻል ከቤት ስላልወጣሽ እንደዚህ ያማርሽ። ደግሞ አስቡት አንድ ሳምንት ብትቀመጥ ምናምን አንድ ሳምንት ብትቀመጪ ደግሞ ያበደ ነበረ የሚሆነው። የተገናኘ ነው መች ነበረ? ከሁለት ቀን በፊት ከትላንት ወዲያ ነው ምናምን። የተገናኘ ደግሞ ረጅም ጊዜ ሆነ መስሎ እየተሰማኝ ነው እና

እኔ ክፍል ምናደርጋለን አርጋለን አንቺ ክፍል ደርሰሽ እኮ ምንድነው ግን የምር አብረን ሻውር እንውሰድ እኔ ምራቁት ይሄን አንቺ ምራቁትሽ ነው

አንቺ ጤነኛ አይደል? ሂጂ ወስደሽ ነው እንዴ? በሽተኛ ነሽ? ጂ አጀልሽ ይበለኝ። ምንድነው እንዴ? እኔ አልወስድም። ለምን እንዴ? ካንቺ ያልገባም ነው ለምን? ድነው የምገባው? አልገባማ እንዴ። ፍቅረኛሽስ ቢሆን ክብር የሚባል ነገር እኮ አለ እንዴ። እኔ ያው ወን ወስተ በጋባ አብሬሽ ምን እያልሽኝ ነው? ያለሽ ሌላ ነገር ነው እንዴ? ሌላ ነገር እናሽ ታውቂ ነው? ወስደን እንውጣ ነው ያልኩት። ሌላ ነገር ምንም አላልኩም። አንተም እኮ የእኔን ፍላጎት ማሟላት አለብህ። ሻወር ስንወስድ ምናምን ነገር ዝም ብለን ወስደን እንውጣለን። ምናምን ታደርጋለህ ሌላ? አሁን ቀልዱ ቀልድ ነው። የእኔ እናት ገብተሽ እኔ ከአንተ ጋር እሺ፣ አሁን ትፈልጋለሽ? አብረን ሻወር ውስጥ እኔ ደግሞ አልፈልግም። እንደውም ቅድም እኮ ልብስ ይዘህ ምናምን ልል ነበር። አንቺ የምርሽን ነው? እግዚአብሔርን እንደ ቀልድ እየወሰድኩት ነው። አስቀይምሻለሁ? ለምንድን ነው የምታስቀይመኝ? አንቺ ሴት ልጅ አይደለሽ እንዴ? ምንድን ነው ረጋበይ ሻወር ውሰድ እያልሽኝ እኮ ነው ሴት ልጅ መሆን ምናምን እዚህ ጋር ምናምን ምንድን ነው ሻወር ምን ወስደው ፍቅረኛሽ ብሆንስ፣ ታዲያ አለ ምናምን ችግር አለው ከኔ ጋር ሻወር ብትል? አረከ ምን አንጨቃጨቃውን በዚህ ጉዳይ። አንተ ፍላጎቴን ማክበር አለብ እና የምፈልገውን ነገር ማድረግ አለብህ፣ ግዴታ ነው። አረ በመድኃኒዓለም ካሜራ ፊት ለፊት ያለ ምን እና ከነሱ ጋር ወስደሽ እንውጣ ምን ሪና ምን ሻወር ከዚህ ድረስ ነው እንዴ? እንትን የምትለው ምን ችግር አለው? ማሴጅ አረጋለሁ። ሳቅ ያመጣው የምር፣ ምን ችግር አለው? እሺ፣ ከኔ ጋር ሻወር ስለወሰድክ ምንድን ነው ችግሩ? እኔ ቤት እለኛለሁ ብዬ አላሰብኩም ነበር፣ አይደል? በጣም እየታዘብኩሽ ነው፣ ረፊ። በናች አታናጂ፣ ከዚህ በላይ አታናጂ። ኢጂና ደርሰሽ ሲበሉኝና ምንድን ነው ነው? እኔ ግራ እየገባኝ ነው። ችግራለው። እሺ ሻወር እንውሰድ ማለት የጥፋት ነው? ወስደሽ ነው፣ ወስደሽ ልብስሽን ቀይረሽ ነይ። አፍሬም ነው፣ ሌላም ነገርም ነው፣ የማይሆን ነገር ነው። ተጠየቅኳ እና ምንድን ነው የምትለው እንዴ? ምን ማለት ነው? ከዚህም ከዚህ የሚበልጥ ነገር እኮ አንተ ጠይቀህ ታውቃለህ? ኧረ በእግዚአብሔር ኧረ በእግዚአብሔር ከዚህ በላይ እንትን አትበይኝ፣ በእናትሽ እያሳፈርሽኝ፣ በጣም እያፈርኩ እኔ፣ ሳላፈር እንደዚህ ላንቺ ነው፣ እያፈርኩ ነው፣ የምር ነው፣ በእውነት። በጣም እየደበረኝ እንድታፈሪ አልፈልግም። ከውጭ ሂጂና ሂጂና ሻወር ወስደሽ ነይ። ከዚህ በላይ ልታግዝሽ አልችልም ሪና፣ ሂጂና ሻወርሽን ወስደሽ ልብስሽን ቀይረሽ ነይ። ግን አፍጥኙ። ፋዘርሽ ሳይመጡ አፍጥኙና ደርሰሽ ነይ። ሌላ ወሬ ምናምን አልፈልግም። ተነሽና ወጭ ካልሆነ ማርያምን እያናደድከኝ ነው። አሁን ተነስና ሻወር ወስደን እንውጣ ነው ያልኩት። ሌላ ነገር ምንም አላልኩም። ሻወር ወስደን በቃ አብረን ተያይዘን ይሄዳል እኮ። እኔ መውሰድ አልፈልግም። ለምንድ ነው መፈ አልፈልግም። በቃ ንጹ ነኝ እኔ ቆሻ አልኩ አላልኩ የቆሻሻ ብቻ ነው እንዲህ ሻወር ሚወስ አዎ፣ አልገባም። እንዲህ አልወስድም እኔ አልነሳ፣ አልገባም እንዴ፣ ምን ሆነሽ ነው አንቺ? እንዴ፣ እንደዚህ የሚያስከውነሽ ነው። እኔ ራሱ አላልኩሽም እኮ እንኳን አንቺ ሴቷ። እንዴ፣ ምን ሆነሽ ነው? ሻወር ነው ሰድ ምናምን ትይኛለሽ እንዴ? እኔም እምቢ ትለኛለህ ብዬ አላሰብኩም ነበር። ምንድን ነው እምቢ ትለኛለህ ብዬ ያላሰብኩም ነበር ማለት ምን ማለት ነው? ምን ችግር አለው ከኔ ጋር ሻወር ወስደህ ብትወጣ? ሻወር ሶስት፣ ቆይ፣ ዝም ብዬ ሻወር ወስዳለው። እንዴ፣ ለምንድን ነው ዝም ብለህ ማትወስደው? ሻወር ስንታጠብ ምናምን አትነኪኝም? ያንነካለሁ። ሻወር ትወስዳለህ? ሻወር ወስዳለሁ። ሻወር ገባህ፣ አንቺን ገባሽ። ከዛ እሺ፣ እኔ የምማለካሽ ከሆነ አንቺ የምማትነኪኝ ከሆነ እኔ ለማየት ነው እንደዚህ፣ ስታጠብ ሰውነቴን ለማየት ነው የምገባው። ለምን ብቻሽን ወስደሽ አትመጪም? ማንነካከር ከሆነ

ማንም ሰው የለም። አልፈልግም ቤተሰቦችሽ ቤት ምናምን፣ አንቺ ከአንቺ ጋር ሻወር ስወስድ አባትሽ ቢመጣ እዚህ ደፍቶ እዚህ ማጅራቴን እዛ እግሬን እዛ አንድ እንትኔን እዛ ቁጭ አርግልኝ፣ እየለቀቀም እንደወጣ ነው የምትፈልጊው? ምንም አይልም አንቺ? እግዚአብሔርን እየቀለድኩ አይደለም እኔ። እግዚአብሔርን አታናድጂኝ ከዚህ በላይ ሂጂና ግቢና፣ ሻውሮስ በሽታ ተነይ ቃል ይደምል ሂጂና ግቢ እምትለኝ መግባት ምን ብሎ ነው እንዴ? የምትሰሚኝ ከሆነ ሰሚ፣ ሂጂና ሻውሮስ ደሽ ነይ። የምትወደኝ ከሆነ ይሄንን ነገር ለኔ ብለህ ማለት አለብህ፣ አይደል? እኔ ከአንቺ ጋር ሻወር ውስጥ ለምንድን ነው? ምን ሆነሻል አንቺ? ምን ችግር አለው? ሁሉም ነገር በሰዓቱ ይሆናል። አሁን ግን አይሆንም። በቃ አሁን ስለማይሆን አይሆንም። ጭራሽ ቤተሰቦች ቤት እየፈለግክ እምቢ አትበለኝ። እየፈለገ እምቢ እያለ ነው ፋሚሊ። እኔ እየተናደድኩኝ ነው በጣም። አሁን ተነስና ሻወር ወስደን እንጣው። ከዚህ በላይ አታናጂኝ በእናትሽ፣ በቃ ከዚህ በላይ አታናጂኝ ልጅ። ግቢና ውሰጅ። ሌላ ነገር እኮ አልጠየቅኩህም ሻወርን ውሰድ ነው ያልኩት። እኔ ስለጠየቅኩ ነው እንደዚህ የምትሆነው። መልስልኝ። እየሰማሽኝ አይደለም መሰለኝ። እየሰማሽኝ አይደለም እኮ። መብቴ ነው። እኔ እኔ ፍላጎቴን ማክበር ደግሞ ግዴታ ነው። አንተ፣ ግዴታ ነው ለምን ነው ግዴታ የሚሆነው? ለምን? ምንድን ነው ይሄ ፍላጎት? እንደዚህ አይነት ፍላጎት ምናምን የለም። አብሮ ሻወር መውሰድ ምናምን፣ ሌላ ነገር ቢፈጠር ውስጥ ለምንድን ነው ሌላ ነገር፣ ለምን? ስሜት እኮ ነው። እኔ ወንድ ልጅ ነኝ እንዴ? ስሜት ይፈታተነኛል። ለምንድነው የሚፈታተ ይፈታተነኛል። ይፈልግ ይሆነው እንዴ? አረፍትሮ አይ፣ ይሰማኛል። ጀለሽ እንደ አንቺ እንደ ትልቅ ሰው አስቢ ነው። ቤተሰቦች ቤት እንደዚህ አይነት ነገር በግልጽ ሴክስ እናርግ ያልሽኝ እኮ ነው። ሻውር ቤት አብረን ገብተን ምናምን ምን ጥያቄ አለ? ሴክስ እናርግ ያልሽኝ ነው በሽተኛ ነሽ እንዴ? እንዴ እኔም አልመጣሁሽም። እንኳን አንቺ ደነዝ እኔ። እሺ ሻወር እንውሰድ ማለት ጥፋቴ ነው? ጥፋት ነው፣ የኔ ጥፋት ነው። አሀ አይደለም። ለምንድን ነው አብረን ሻወር ምን? ነው እስኪ ንገሪኝ፣ እስኪ ምን ችግር አለው ከእኔ ጋር ሻወር ብትወስጂ? አልችልም። በቀራቁትሽን ማየት አልፈልግም። ያው አንቺ ችግር የለውም ራቁቴን አታየኝም። አሀ ምን እንደዚህ ነው የምትወስጂው? የህፃን ልጅ ከነ ልብስሽ ነው ሻወር የምትወስጂው?

እፈራለሁ። አዎ፣ ሻወር ቤት ውስጥ ትፈሪያለሽ? አዎ። ውሃውን ነው የምትፈሪው? አዎ፣ ያስፈራኛል። እኔ ብቻ መታጠብ እፈራለሁ። እሺ፣ ችግር የለውም። እንደዚህ አይነት የጅል ወሬ ምናምን ጀመር፣ የህፃን ልጅ ወሬ። እግዚአብሔርን እኔ እየቀለድሽ ከሆነ በጣም እናደደውሽ ይገርጥሽ። ተነስ እና ሻወር ወስደን እንውጣ። ሽዱሳ አበታቸው ወደኋላ ከቤት ይዘህ ውጣ ብለሽ ሊጠራሽኝ አለ ስለዚህ ቤተሰቦችን ይዘሽን የመጣቻውን በላቸው ና ምናምን ነገር ሻወር ወስደሽ ነይና እንወጣለን ከፈለክ አንተ ሂድ በቃ እኔ አልወጣም ሻወር አብረን ካልወሰድን እኔ አልወጣም ከፈለግክ አንተ ሂድ በቃ እንደውም እኔ ነኝ ጥፋተኛ አንተን መጥራት አልነበረብኝ እያናደድሽ ኖሪና በጣም እያናደድሽኝ ለምን ትናደዳለህ እንዴ እኔ ማለት በቃ ስለፈለኩት ነዋ፣ እየጠየቅኩ ያለሁት ፈልጊው ነዋ ይሄ ነገር። እኔ ካልፈለኩትስ፣ ሲጀምር ልትፈልጊው አይገባም ነበር። ይሄ ነገር እኔ ከፈለኩትስ ምናምን አትበይኝ። ምንድን ምንድነው ነው እንደ ጥፋተኛ ልታረግ የምትሞክረው ምንድነው? እንደ አብረን አንቺ እናስቀድስ ቅድስ እኮ አይደለም እያልሽኝ፣ ያለሽ እኮ አብረን ሻወር እንውሰድ እኮ ነው እያልሽኝ። ውስጥ እንዴት ነው ከአንቺ ጋር ሻወር የምወስደው? ሻወር እንውሰድ ማለት እኮ ሴክስ እናድርግ እያልሽኝ እኮ ነው። ስንወስድ ምንም ነገር አይፈጠርም። ስሜቴን መቆጣጠር ካልቻልኩስ? ሻወር እንውሰድ ትለኛለች እ ወንድና ሴት ሆነን አብረን ምናምን ነገር ምንድን ማያምሽ ከሆነ ተነሽና ሻወር ወስደሽ፣ ወይ ደግሞ አትወስጂ፣ በቃ ማታ ትወስጂ ትወስጃለሽ እንጂ ልብስሽን ቀይረሽ ነይ እና እንውጣ። በቃ ማትውጪ ከሆነ ከዚህ በላይ ግን አልጠብቅሽም፣ መሄዳለሁ። ከዚህ በላይ አታናጅኝሪ፣ ከዚህ በላይ እኔም ምንም ልንሄ አልችልም። በቃ ና አብረን እንግባ፣ ተያይዘን እንወጣለን። ኧረ እንደው ኤሌክትሪክ የያዝሽ ወንዶች በሴት ሲመጣ ሁሉ ጥያቄ እንትን ነው የሚሰማቸው፣ የሆነ ኩራት ነገር የሆነ እንትን ነው የሚሰማቸው። አሁን አንተ ይሄንን ጥያቄ አቅርበልኝ ቢሆን እንደዚህ ብለህ እኔ ምንድነው አካበድሽ ምናምን ብለ እንትን ትል ነበር እኔ ስለሆነ ጥያቄው ከኔ ስለመጣ ግን አንተ እንደዚህ አይ ሲቲ ምን አትግደል በቃ ከፈለክ ሂድ፣ ከፈለክ እኔ በቃ አልወጣም። እዚህ ድረስ መጥቼ አልወጣም። ስራ ፈት አይደለሁም እኮ እኔ። አንቺ ጋር ስመጣ እዚህ ጋር አልወጣም ምናምን፣ እኔ እዚህ ድረስ የመጣሁት ሰዓቴን ገድዬ አንቺን ብዬ አይደል እንዴ የመጣሁት? ሂጂና ልብስሽን ቀይሪ እንውጣ። ከዚህ በላይ አታናጅኝ ሪና። ሌላ ነገር ውስጥ አንግብ። የምትሰሚን ና አብረን ሻወር ከወሰድን ተያያዘን እንወጣለን። አንቺን እኔ አስሬ እንድናገር አታድርግኝ። ስሜት አያታርግኝ በቃ አታናጅኝ። ለምን ትናደላለ ሰጂ እኮ እንትን አደለም ጠባ ይና ወስደሽ ነየ አብረን ነው የምንገባው። እኔ አልገባም፣ እኔ ሻወር መውሰድ አልፈልግም። ጆሮሽ አይሰማም እንዴ? ለነዝረሽ አንቺ ማፈልግ ከሆነ ሂድ በቃ ቤት። እዚህ ድረስ የመጣሁት እኮ አንቺን ብዬ ነው። ለምንድን ነው የምሄደው ተመልሼ? እንውጣ እንውጣለን ተባብለን አይደለ ቤት ነው ያልሽኝ፣ ይዘኸኝ ሂድ ብለሽኝ እዚህ ድረስ ከጠራሽኝ በኋላ ተመለስትኛለሽ እንዴ አንቺ መውሰድ ሞሰር ስለፈለግሽ ከኔ ጋር እኔ መውሰድ አለብኝ እንዴ አንቺ ልጅ ሆነች እንደዚህ ማለትም የለብሽም እንዴ አሁን መጨረሻ ጥያቄ ነው ትገባለህ ጉድጓድ ግቢ አልገባም አልገባም አስር እየነገርኩሽ ነው አልገባም አስር እየጠየቅሽኝ በጠየቅሽኝ ቁጥር በጣም እየተናደድኩኝ ራፊ አልገባም አልገባም። አንቺ ያምሻል እንዴ? የመጀመሪያ ላይ እየቀለድሽ ነበር ይመስለኛ። አንቺ ታመረዋለሽ እንዴ? ሂጂ በቃ። ወሰጂና ነኝ እኔ አልወስድም። በቃ ብቻዬን የምትገባው ከሆነ አብረን እንግባ እያልኩ ነው። አንቺ የምርሽን ነው? አዎ የምር እያናደርሽኝ ነው በጣም። ለምንድን ነው የምትናደር? ልብስሽን ቀይሪና እንውጣ። እኔ አልወጣም። አብረን ሻወር ካልወሰድን አልወጣም እኔ ከዚህ

ፍራንክ ነው። እሺ ፍራንክ ነው። ፍራንክ ነው እንደዚ እያልኩኝ ነበረ። እንዳመታኝ ነው ፍራንክ ነው ወይ እኔ እግዚአብሔር መጀመሪያ ላይ እኮ ጠርጥሬ ያለው ግን አመረሽ ስታመሪ ነው እያመንኩሽ የመጡት እንጂ መጀመሪያ ላይ ጠርጥሬ ነበር። አረ እንኳንም ፕራንክ ሆነ። ያሳይሻል ችግር የለው። እንደውም እኔ እመቤቴን አን አልጨክንብህም መኮኒ። ከባድ ፕራንክ ኮላ አረግ አይደለ? ይሄ በጣም ከባድ ፕራንክ ነው። እግዚአብሔርን አይታችሁት አለ አይደለ? ፍረዱ። ከኔና ከሱ ፕራንክ የማንን ይከብዳል? የሱ አይደል? እንደዛ በውሃ እንትን አርገ ችግር የለው አግኝቼዋለሁ ባለፈው የአንቺ ፕራንክ ፕራንክ ሆኖ አይሰማኝ ምናምን እያለ ነበር ግን እዩት እንዴት እንደተናደደ ሁሉ የምችላለሁ ነው ይበቃ በጣም ጥሩ ችግር አይተፈታል አንደበትም እኔ እኔ ፕራንክ ሳደርጋት እንደዚህ አይነት እኔ ይሄ ችግር የለውም ፕራንክ ነው ብለሽ ነው አይደል አንቺ ነው ግን አሳያችኋለሁ ለእኔ ፕራንክ እንደማደርጋት አሳያችኋል አስለቅሳታለሁ እኔ በጣም አሁን አረ እግዚአብሔር ነው አሁን እየፈረሁ ነው። ስለ ንዴቱ ምናምን አሁን ውጪ በደንብ እናወራለን። እኔውታ እኔ ፋዘር ከመጡ በኋላ ምንም አቅም የለኝም። በዘነዘና በምን በምን በዱላ በከዘራ እንዴት ደፍረህ ውስጥ ገባክና ስለ እንዴት ደፍረህ ገባ እኔ ያልኳቸው ነበር። ፋሚሊ እያልኳቸው ነበረ። እንደውም ይደነግጣል ምናምን እያሰው እያለ አጠርኝም ብዬ እነሱንም ፕራንክ አድርጌያቸዋል። አንተም ብቻ አይደለምሁን ፕራንክ አርጋ ነው ፕራንክ አርግሽን አደል ምን እንደሆነ እናሳያታለን። ማታ ነው የሚገባው፣ ማታ ነው የሚገባው። ገና ዘጠኝ ሰዓት ነው። ተውልጤ እየመጣ ነው ማለት፣ ሽሽ ቤተሰቦች ግን አገኘሁት። እኔ አገኛታለሁ፣ በሰንስራ ነው ማገኛት። ግን ስለጠፋን እውነት በጣም በጣም ይቅርታ፣ በጣም እግዚአብሔርን፣ በጣም ጠፍተናል። እና አንጠፋም ከዚህ በኋላ። ቪዲዮችንም እየተመታ ነው ፋሚሊ። አራ ፕሪሲስ ሼር፣ ሼር አድርጉ ፋሚሊ። በኔክስት ቪዲዮ እንገናኛለን። እኔ አሳያታለሁ፣ ዋጋውን ነው መሰጠት። ቤተሰቦች እንበቀላታለን። እወዳቸዋለሁ፣ እወዳቸዋለሁ። ፋሚሊ ደና ሁኑልኝ።